ደም ለመለገስ ገደብ የለውም። የዓለም ጤና ድርጅት የአንድን ሀገር የደም ፍላጎት ለማሟላት ቢያንስ አንድ በመቶ የሚያክለው ማህበረሰብ ደም መለገስ አለበት ብሎ ያስቀምጣል። ለመስጠታችንም አንዳንዴ ስለሰጠንም ሊሆን ይችላል ፈጣሪ ብዙ ብዙ ጥግቦች ይሰጠናል። እንዲሁም አንዳንድ ጥናቶች እድሜንም ጭምር ይጨምራል ብሎ የሚያነሱ ጥናቶች ጭምር አሉና ደም ስንለግስ ለማን ብለን አይደለም የምንለግሰው ለሆነ ሰው ብለን ነው የምንለግሰውና አንዳንዶቹ 47 ኪሎ የሆነ ሰው ቀጭን ነው በትን ስታይና እኔ ምን ደም አለኝ አጥንት ነው ያለኝ ብሎ ያነሳል። ደም እንግዲህ ያው በጤና ስርዓት ውስጥ የጤና ሴክተር የጀርባ አጥንት ነው ተብሎ ሊነሳ የሚችል በተለያየ ምክንያት የደም አነስ ሲገጥም እና የደም መፍሰስ ሲገጥም እሱን ለመተካት ሌላ ቴክኖሎጂ የሌለው ከሰው ልጆች በጎ ፈቃደኝነት ተገኝቶ ለእነዛ ሰዎች ተሰጥቶ እሱን የሚታደግ ግብአት ነው። ስለዚህ እሱ ጋር ተያይዞ እንደ ደም ባንክ አጠቃላይ ስናይ አመት አመት የመሻሻል ነገር ያለው ነገር ያለ የሚመስል አፈጻጸም አለ። የዚህን አመት ለምሳሌ የአስር ወሩን አፈጻጸማችን እንደ አገር ባነሳ በዚህ አስር ወር ውስጥ ወደ 340 ሺህ ዩኒት ደም በማሰባሰብ ለሕክምና ተቋማት ስርጭት ያደረግንበት ሁኔታ አለ ያ 340 ሺ ማለት ከታቀደው አንፃር ወደ 80 በመቶ የሚሆን ነው። በዚህ አስር ወር ውስጥ ካቀድነው አንፃር ወደ 427 ሺ አካባቢ ዩኒት ደመሰብሰብ ነበረብን። ስለዚህ 80 በመቶ ማለት በቂ ነው ተብሎ የሚወሰድ አይደለም ከቅድ አንፃር አክቹዋሊ ከቅድ አንፃር ብቻ አይደለም ከደም ፍላጎቱም አንፃር። የደም ፍላጎቱ አመት በአመት እንደዚሁ የመጨመር ሁኔታ አለው። በአሁኑ ሰዓት ላይ ወደ 742 የሚሆኑ የመንግስትና የግል ተቋማት የደም ሕክምና የሚሰጡበት ሁኔታ አለ። ስለዚህ የሀገራችን ሕዝብ እንደሚታወቀው ቁጥሩ በጣም ብዙ ነው፣ ከ120 ሚሊዮን በላይ ይሆናል ተብሎ ነው የሚታሰበው። የዓለም ጤና ድርጅት የአንድን ሀገር የደም ፍላጎት ለማሟላት ቢያንስ አንድ በመቶ የሚያክለው ማህበረሰብ ደም መለገስ አለበት ብሎ ያስቀምጣል። ከእሱ አንጻር ስናነሳ ቅድም ያነሳሁት 340 ሺህ ማለት በቂ ነው ተብሎ ሊወሰድ የሚችል አይደለም ግን ከአምና አንጻር እንደው ባክ አድርገን ብናይ ደግሞ በጣም መሻሻል አለው። ወደ 60 ሺህ አካባቢ አምና በዚህ ወቅት ላይ ከነበረው ጋር ጭማሪ ያለው የዚህ ዓመት አጠቃላይ ስናይ ማለት ነው። ግን ፍላጎቱ አሁንም በጣም ሰፊ ነው። አለመመጣጠን ነገር ፍላጎትና አቅርቦቱ ላይ አሁንም ያለበት ሁኔታ አለ። ለሱን ችግር ለመቅረፍ በተደራጀም መንገድ ባልተደራጀም መንገድ ማህበረሰቡን ተደራሽ በማድረግ ማህበረሰብ ውስጥ ግንዛቤ በመፍጠር ባህሪ ለውጥ መጠው በበጎ ፈቃደኝነት ደም እንዲለግሱ ሰፋፊ ጥረቶች የሚደረጉበት ሁኔታ አለ። በተደራጀ መንገድ ከምናረጋቸው ውስጥ አብዛኛው የሀገራችን እንደምንገሳት ትምህርት ቤቶች ላይ ነው። አምሳ በመቶ የሚሆነው ትምህርት ቤት ሃይስኩል ተማሪዎች ናቸው ደም የሚለግሱ። ስለዚህ ይሄ በተደራጀ መንገድ ተማሪዎች የሚገኙበትም ከመሆኑ ጋር ተያይዘው መምህራን ጋር ፎረሞች እናደርጋለን። መምህራንም አብሮ ተባብሮ ራሳቸውም እየለገሱ ልጆቻቸው ተማሪዎችንም እንዲያስለግሱ ከማድረግ አንጻር የመምህራን ፎረም በተራጀ መንገድ እናደረጋለን። ስለዚህ በአመት አንዴ አንዳንዱ ጋር ሁለቴ ጭምር መምህራን ጋር ተገናኝቶ እነሱ ጋር ውይይት የሚደረግበት ግንዛቤ የሚፈጠርበትና ትምህርት ቤቶች በባለቤትነት ደም ልገሳው ማስተባበር እንዲችሉ የማድረግ ጉዳይ ጋር አንዱ ኪ ቦታችን እሱ ጋር ያለው ነው። ተማሪዎች ጋም እንደዚሁ ኢንጌጅ እናደረጋለን። በተለይ አዲስ አበባ ላይ ተማሪዎችንም የፒር ኢንፍሉዌንስ ወይም የአቻ ግፊት አድርገው ደም ለጋሽ ማፍራት እንዲችሉ ተማሪዎችንም መልምለን ለእነሱም ግንዛቤ ፈጥረን ትምህርት ቤቶች ላይ እንዲሰሩ የማድረግ ነገሮችንም እንደዚህ ጎን ለጎን የምንሰራበት ሁኔታ አለ። ሌላው ፎከስ ኤሪያችን በተራጀ መንገድ የሚገኝባቸው ቦታዎች ውስጥ አንዱ የእምነት ተቋማት ናቸው። እምነት ተቋማት ጋ ሁሉም እምነት ጋር በሚባልበት ደረጃ በተለይ በዓል በዓል በሚሆንበት ጊዜ ቅዳሜ እሁድ ላይ ምእመኑ በየተቋማቱ በስፋት የሚገኝበት ሁኔታ አለ። ስለዚህ ቤተክርስቲያኖች ጋር መስጊዶች ጋር እየሄድን እንደዚሁ ደም ማሰባሰብ ስራ የምንሰራበት ሁኔታ አለ። እሱ ጋም ተያይዞ የእምነት ተቋማት ላይ ደም ልገሳው የሚያስተባብሩ ሰዎች አሉ እነሱ ጋር ፎረሞች እናደርጋለን። በዚህ ዓመት ከነሱም ትንሽ አለፍ ብለን የእምነት አባቶችን ትላልቆችን ኢንፍሉንስ የሚያደርጉትን ማግኘት አለብን የሚል እሳቤ ስለነበረ እነሱ ጋም እንደዚሁ ፎረም አድርገን ለእነሱ ግንዛቤ ፈጥረን፣ በተለይ አጽዋማት በሚኖሩበት ጊዜ በቂ ደም አይገኝበት ሁኔታ የሚፈጠር ስለሆነ እኛ አገር ላይ ብዙ ጊዜ ረመዳን እና አቢጾም ተደርቦ የሚመጡበትም ሁኔታ ላይ የዚህን ዓመት ለምሳሌ ብናንሳ የተደረበ ነበረ። አንድ ላይ ረመዳን አንድ ወር፣ ቀጥሎ ደግሞ የአቢጾም ሁለት ወር። ስለዚህ እዛ ውስጥ መደራረብም ስለነበረ በጾም ውስጥ እጥረት እንዳይገጥም ያንን ወር የደም ልገሳ ወር አድርገን የእምነት አባቶችንም አግኝተን በየተቋማቱ እነሱም እንደው እንዲያግዙን የሚል ነገር እነሱ ጋም ግንዛቤ መፍጠርና ለእነሱ በባለቤትነት እንደው እንዲያግዙን የማድረግ ስራዎችን በጋራ የምንሰራበት ሁኔታ አለ። ደም ልገሳ ላይ የተደራጁ ክለቦች አሉ፣ ማህበሮችም አሉ። በተለይ ብሔራዊ የወጣቶች ደም ለጋሽ ማህበር እዚህ አዲስ አበባ ላይ ሴንተር አድርጎ ክልሎች ላይም ብራንች እንዲኖረው ጥረት ያደረገ አለ። እሱ በቅስቀሳውም አብሮን ይሰራሉ ራሳቸውም ደሞ ሶስት ወር ሲሞላቸው ደም መጥተው የሚለግሱበት ሁኔታ አለ። እንዳጋጣሚ ቲንክ የዚህ አመት ሶስተኛ ዙራቸው ነገ ሐሙስ ነው አደለ ሙስ መስለኝ፣ ነገ ይመጡና እዚህ ደም ይለግሳሉ ወጣቶቹ። ስለዚህ ለነሱ ተከታታይ የሆነ ግንዛቤ ፈጠራ ስራዎችን እንሰራለን። ስለዚህ ወጣው በጋራ እንዲቀሰቅሱ ራሳቸውን እንደምንለግሱ የማድረግ ስራዎችን እንደዚሁ የምንሰራበት እና ክለቦችንም እንደዚሁ አንዳንድ ክለቦች ኦልሞስት ባህል ያደረጉ አሉ። አሁን ሮተሪ ሮተሪ ወቅቱን ጠብቆ በራሱ በየሶስት ወሩ መቶ እንደሚለግሱበት ሁኔታ አለ። ሌሎች ክለቦችም ከነሱ ፈለግ ተከትሎ ጥረት የሚያደርጉ አሉ። ሴቶች ላይ መሰረት አድርጎ የተደራጁ ክለቦች አሉ። ስለዚህ ለእነሱ ግንዛቤ መፍጠር ስራ መስራት፣ አብሮ መስራትና ከዛ ባለፈ ደግሞ በመንግስት ተቋማትም መንግስታዊ ባለሆኑ ተቋማትም አንዳንዴ ደግሞ ተቋማትም ዝግ በሚኖሩበት ጊዜ አደባባዮች ላይ ጭምር ድንኳኖችን የተከል እንደምንሰበስብበት አጠቃላይ ሁኔታ ናል እና በዛ መንገድ ግንዛቤ ለመፍጠር የሚደረግ ጥረት አለ። በሌላ በኩል ደግሞ ሚዲያዎችን ከመጠቀም አንጻር ሜንስትሪም ሚዲያዎች ላይ የመንግስትም መንግስታዊ ያልሆኑም የማህበራዊ ኃላፊነት አካላቸው አድርገው እንቅስቃሴ የሚያደርጉበት ሁኔታ አለ። በተለይ እጥረት ሲገጥም መልእክት አስተላልፉ ብለን ስንገባ በትክክል የሚደግፉበት ሁኔታዎች አሉ። አንዳንዴ በፕሮግራም መንገድ ትምህርትም ለመስጠት እንደዚሁ የሚደረግበት ሁኔታ አለ። በጤናው በቤት ወጋ እየገባ ስለ ደም ልገሳ አጠቃላይ ሁኔታ ግንዛቤ ለመፍጠር ጥረት የምናደረግበት ሁኔታዎች ጭምራሉ። የማህበራዊ ሚዲያዎች ላይም ፕሬዘንስ እንዲኖረን ጥረቶች ያደረግን ያለንበት ሁኔታ አለ። የፌስቡክ ላይ፣ ትዊተር ላይ፣ ሊንክድኒም አሁን እየገባ ያለን ቲክቶክ ላይም በበቂ ሁኔታ በተራጀ መንገድ የመሄድ አለመሄድ ጋር የተያዙ ኢሹዎች አሉበት እንጂ በተለይ ወጣቱ ማህበረሰብ ሶሻል ሚዲያን በስፋት የሚጠቀምበት ሁኔታ ስላለ እሱ ውስጥም እንደው ግንዛቤ መፍጠር ስራውን አብሮ ለመስራት እንደዚህ ጥረት የምናደርግበት አጠቃላይ ሁኔታ አለ። ስለዚህ የደም ልገሳው የተሻለ ግንዛቤ ያለበት ጋር በተሻለ መንገድ ኦልሞስት የመሄድ ሁኔታ ምናምን፣ ቅድም ካነሳው 340 ሺህ ዩኒት ደም ውስጥ ወደ 85 ሺህ የሚሆነው እዚህ አዲስ አበባ ነው የተሰበሰበው። ዘጠና ሺህ አካባቢ የሚሆነው ኦሮሚያ ክልል ውስጥ ነው የተሰበሰበው። ኦሮሚያ ክልል ውስጥ ወደ 12 13 ደም ባንኮች አሉ። ስለዚህ ግንዛቤ ፈጠራውንም በደንብ የሚያስኬዱበት ቦታ ላይ የተሻለ ሆኖ የሚሄዱበት ሁኔታ አለ። ወደ 53 ሺህ የሚሆነው አማራ ክልል ውስጥ የተሰበሰበ ደም ነው። አማራ ክልል ጋር ትላልቅ ደም ባንኮች በጥሩ ደረጃ የሚንቀሳቀሱ እንደ ባህር ዳር ያሉ ጎንደር ያሉ ቦታዎች ጋር በጥሩ ሁኔታ ውስጥ እንቅስቃሴ የሚያደርጉበት ሁኔታ አለ። ባህር ዳር በዚህ አስር ወር ውስጥ ወደ 16 ሺ አካባቢ ዩኒት ደም ሰብስበው ካቀደ ወደ 95 በመቶ ወር ሞስት አቺቭ ማድረግ ደረጃ ላይ የመጣበት ሁኔታ አለ። ሶማሌ ክልልም የጂጂጋ ደም ባንክ በዛ ልክ ወር ሞስት እንቅስቃሴ የሚያደረግበት ሁኔታ አለ። አንዳንዱ ጋር በቂ በጀት መድቦ በስፋት ማህበረሰብ ንቅናቄ የማይሰራበት ቦታ ላይ ማህበረሰቡ ግንዛቤ ለውጥ አምጥቶ ደም በስፋት የማይለግስባቸው ቦታዎችም አሉ። አሁን ደቡብ ኢትዮጵያ አካባቢ ልክ እንደዚ አይነት ነገር አለ። ጋምቤላ አካባቢ ልክ እንደዚ አይነት ነገር አለ። አማራ ክልል በሰሜኑ ጫፍ አካባቢ ጋ ያሉት እንደ ሰቆጣ አካባቢ ላይ ከሚሳ አካባቢ ላይ በቂ ያልሆነ ደም ልገሳዎች ያሉባቸው ቦታዎች አሉ። ስለዚህ እነሱን እነሱንም ናሽናሊ እኛ በማዕከል ላይ እንዴት እናግዛቸው የሚለው ነገር እየተነጋገርን ባለፈው ጾም ወቅት ላይ ጋምቤላ ላይ፣ ደቡብ ኢትዮጵያ ላይ፣ አማራ ክልል አሁን ያነሳሁት የሰሜኑ ክፍል አካባቢ ላይ ንቅናቄ ማድረግ አመራሮች ጭምር ኢንጌጅ አድርገው ራሳቸው ሞዴል ሆኖ ሌላውንም ሀብትንም በመደገፍ አንጻ የራሳቸውን ሚና እንዲጫወቱ የእምነት አባቶች፣ ሌሎች ትላልቅ ሰዎችንም ኪን ፎርማት የሚባሉትን ሰብስበን በአካል እኛም ተገኝተን መድረኮችን ፈጥረን በዛ መንገድ ቅስቀሳ ለማድረግ ያደረግናቸው ጥረቶች ጭምር አሉና የአያ ተደማምሮ ከአምናው የተሻለ ነገር አለ፣ ግን እስቲል ከፍላጎት አንጻር በቂ ነው ተብሎ ሊወሰድ የሚችል ደረጃ ላይ ስላልመጣን አሁንም ስራው መቀጠል መቻል አለበት። ግንዛቤ ለውጡ መምጣት መቻል አለበት። ማህበረሰቡም የሚሰጠው ደም ሌሎችን ህይወት የሚታደግ በተፈጥሮ ፈጣሪ ሲሰጠን ለእኛ ተሰጦናል አለን። አንድ ሰው በአቨሬጅ አምስት ከስድስት ሊትር ደም አለው። እዛ ውስጥ አሳልፈ የምንሰጠው 350 ሚሊ ሊትር የአንድ ሚሪንዳ ጠርሙስ ማታክል ናት። ስለዚህ ያችን ያለ ምንም ችግር እኛ ሰጠን ለሚቀበለው ሰው ህይወት፣ ለእኛ ግን ምንም አይደለችም። ሰጠናል ከሰጠን በኋላ መደበኛ ስራችን የምንቀጥልበትና የሰዎችን ህይወት ለማዳን ኦፖርቹኒቲ የምናገኝበት ስለሆነ በዛ ልክ ማህበረሰቡ ደም ልገሰው በደም የሚቀጥልበት አገር ውስጥ ነው ያለን እና በዚህ አጋጣሚ ማህበረሰቡ ደም እንዲለግስ ጥሪ ማስተላለፍ እፈልጋለሁ። የሚለገሰው ደም እኛ ሀገር ላይ ሁለት አይነት ይዘት አለው። አንደኛው 350 ሚሊ ሊትር አነስ ያለች ናት። አንድ ሰው ኪሎ 350 እስከ ኪሎ 45 እስከ 50 ኪሎ ግራም ከሆነ 350 ሚሊ ሊትር ደም ነው ከሱ ምን ቀበለው ኪሎ 50 እና ከዛ በላይ የሚሆን ከሆነ ግን 450 ሚሊ ሊትር ደም እንቀበላለን። 450 ሚሊ ሊትሩ ደም ተዋጽኦ ይወጣለታል። የአንድ ሰው ህይወት ብቻ አይደለም እሱ የሚታደገው ፕሌትሌት የሚባል በአብዛኛው የካንሰር ታካሚዎች የሚጠቀሙት የደም መርጋት ትክክለኛ የደም መርጋት እንዲኖራል ደም እንዳይፈስ የሚያገለግል የደም አይነት ነው። እሱ ይወጣዋል። ፈሳሽ የሆነው ፕላዝማ የሚባለው አካል ይወጣዋል። ቀይ ደም ሴል የሚባለው ደግሞ የደም ማነስ ሲኖር በስፋት ጥቅም ላይ የሚውል እሱም ይወጣዋል። ስለዚህ አንድ ሰው የለገሰውን ደም ለሶስት ለአራት፣ አንዳንዴ ክሬፕርሲፕቴት የምትባል ትንሽ አማውንት አለች፣ አንዳንዴ አራት። ስለዚህ ለእነዚህ ሁሉ ህይወት ማዳን ኮዝ ይሆናል አንድ የለገሰው ሰውና በዛ መንገድ የሚታደገው ቁጥር ቀላል እንዳይደለ ግን ስንሰጥ እኛ ያለምንም ችግር የምንሰጠው መሆኑን እና በመስጠታችንም አንዳንዴ ስለሰጠን ንም ሊሆን ይችላል ፈጣሪ ብዙ ብዙ ጥግቦች ይሰጠናል። በመስጠታችን እንደሚለግሱ ሰዎች የካንሰር ተጋላጭነታቸው በጣም ይቀንሳል፣ የልብ ህመም ላይ በጣም ይቀንሳል። ኖርማሊ ደማችን ውስጥ ብረት ንጥረ ነገር የሚባል አለ አይረን የሚባልና እሱ በኖርማል ጊዜ ውስጥ ኤክሰሱ ነው ከሚፈልገው መጠን በላይ የመሆን አይነት ነገር አለው። አንድ ሰው በመደበኛነት በየሶስት ወር እንደሚለግስ ከሆነ ያ የብረት ንጥረ ነገሩ ደማችን ውስጥ የተመጣጠነ እንዲሆን በማድረግ ከብዙ የጤና ችግሮች እንድንታደግ የሚያደርግበትና ደም ስንለግስ እሱን ለማካካስ ሲል ደግሞ አዳዲስ ሴሎች መቅኒያችን ውስጥ በስፋት የሚፈሩበትም ሁኔታ ስላለ ያ ጤናማ እንድንሆን እንዲሁም፣ አንዳንድ ጥናቶች እድሜንም ጭምር ይጨምራል ብሎ የሚያነሱ ጥናቶች ጭምራሉና በመስጠታችን ደግሞ ሰውን በማዳናችንም በሳይኮሎጂውን በምናይበት ጊዜ እርካታ ይሰማናል። ያም የአእምሮ ጤንነታችን የጠበቀ እንዲሆንና ምድር ላይ ስንሆን የተፈጠርንበትን ምክንያቶች እያሟላን ነው። ስለዚህ እኔ ጠቃሚ ሰው ነኝ፣ ሰዎችን ያዳንኩኝ ነው የሚል ስሜትም ጭምር እንዲኖር የማድረግ አቅምም ያለው እና አጠቃላይ ማህበራዊ ትስስርም ከመፍጠር አንጻር ትልቅ ዋጋ ያለው ነው። እንደመለገስ ማህበራዊ ትስስር ይፈጥራል። ደም ስንለግስ ለማን ብለን አይደለም የምንለግሰው፣ ለሆነ ሰው ብለን ነው የምንለግሰውና ተፈጥሮ ሲሰጠን ለደም ልገሳ ዓላማ አራት አይነት ደሞች ናቸው ያሉ። የደም አይነት ኤ ሚባላለ፣ ቢ ሚባላለ፣ ኤቢ ቢ ሚባላለ፣ ኦ ሚባላለ፣ ያ አር ኤች የሚባል ፋክተር ኔጌቲቭ ፖስቲቭ ብለን ከፍለን ወይ ስምንት ልናደርገው እንችላለን። ይሄ የጥቁሩም የነጩም የጠይሙም የሁሉም ደም አይነት እነሱ ናቸው እና እኛ ጋር ከመጣ በኋላ ደሞ ማንም ሊወስደው ይችላል ማለት ነው። ፈረጅ መጦታሞ ሊወስድ ይችላል። ጠይም ሊወስድ ይችላል፣ ጥቁር ሊወስድ ይችላል። ስለዚህ የሆነ ሰውን ህይወት አዳን ኩኝ ነው የሚለግሰውም ሰው የሚለው ደሙን የተቀበለውም ሰው የሆነ ሰው አዳነኝ ነው የሚለው። እና ከእሱ አንጻር የሰዎችን ባህሪ ጭምር ይቀይራል። ሰዎች ለሰዎች ማገዝ እንደሚችሉ ሰዎች ለሌሎች ሰዎች መኖር ምክንያት እንደሚሆኑ የሚያመላክትም ነገር ስላለ ብዙ ሰዎች ደም ወስደው የሚድኑ ሰዎች ያን ሲያነሱ ታያለች። እኔ እኮ የራሴ ኑሮ አይደለም እየኖርኩኝ ያለው የሆነ ሳንበዲ ነው እኔን ያዳነኝ። ስለዚህ ለሰው ጥሩ ነገር ማድረግ አለብኝ ብሎ እነሱም እንደዛ እንዲያስቡም በማድረግ ማብራት ስር በስፋት የመፍጠርም አቅም ያለው ስለሆነ ለሚለግስ ሰው ጥቅምም በጣም ሰፊ ነው። የሰዎችን ህይወት ማዳን ደግሞ ከሁሉም ነገር በጣም በላይ ስለሆነ በእሱ መነሻነት ደም መለገስ በጣም ቆንጆና የሰዎችን ህይወት የሚታደግ ስለሆነ እንደ አገር በደንብ ሊለመድ የሚገባ በስፋት ተለግሶም በደም እጥረት ሰዎቹ እንዳይሞቱ መደረግ ያለበትና ከእሱ አንጻር ፕሮግረስ ቢኖረንም አሁንም ቢሆን በጣም በስፋት ሰዎችን ኢንጌጅ እንዲያደረጉ የሚፈልግበት ቦታ መሆኑን ማንሳት ፈልጌል። መሰረታዊ መስፈርቶቻችን አንደኛ እድሜን እናያለን። እድሜ እኛ ጋር ያለው ስታንዳርዳችን 18 እስከ 65 እድሜ ክልል ውስጥ ያሉ ሰዎች ናቸው እንደሚለግሱት ብሎ ያስቀምጣል። ከ65 በላይ እስከ ሰባም አንዳንዴ ልንሄድ እንችላለን። ያ የሐኪም ኮንፊርሜሽን እንጠይቃለን። እንደዛ ሲሆን እርጅና ሲመጣ የልብ ጡንቻዎች ጋር የመጠንከር አይነት ባህሪ አላቸውና ከዚህ በፊት ደም ለግሰው ማያቅ በዛን ወቅት ላይ እንደሚለግስ ከሆነ ልብ ላይ ትንሽ ችግር እንዳይፈጥር የሚል ነገር ስላለ ግን ከዚህ በፊት እየለገሰ የመጣ ከሆነ እና ልቡ ላይ ምንም ችግር ከሌለ ልቡ ላይ ችግር አለመኖሩን ከሕክምና ካረጋገጥን እስከ ሰባ ድረስ መሄድ እንችላለን። አንዳንድ ሀገሮች እስከ ሰባ አምስት ድረስ እድሜ ድረስ ደም የሚያስለግሱበት ሁኔታ አለ። የታችኛው እርከን በተመለከተ እኛ ጋር ደም ሲለግሱ የእነሱን ፈቃደኝነት እንጠይቃለን ስለዚህ ፈቃደኝነትን ኤክስፕረስ ለማድረግ የህጋዊ እድሜ ተብሎ የተወሰዱ 18 ስለሆነ እንጂ 17ም 16ም ደም ይለግሳል። አሁን ባለው ሁኔታ ለጤና ፐርፐዝ 16ም 17ም ቅድም ያልኩትን ፈቃደኝነት መስጠት የሚችሉበትም ሁኔታ ስላለ ትምህርት ቤቶች ላይ በስፋት አሁን በህፃነት ልጆች ስለሚገቡ 17 በቂ ሳይዝ አላቸው ደም መለገስ የሚችሉበትም ሁኔታ ስላለ ስታንዳርዳችን መልሶ ማየትና አፍሪካ ውስጥ ያለው ኤክስፒሪየንስም እዛ አካባቢም ስለሆነ ወደዛ ልንመጣ የምንችልበት ታሳቢ ያደረግን ያለንበት ወቅት ነው። አሁን ያለንበት ወቅት ስታንዳርድ አመንድመንት እየሰራን ያለ ነው። ግን እስካሁን ባለ 18-65 የሚለው አንድ ዕድሜ ነው እንደ መስፈርት ብንወስደው፣ ሌላው ክብደት ነው። ክብደት ጋር ተያይዞ 45 ኪሎግራም ና ከዛ በላይ የላኛው ሊሚት የለውም። ከዛ በላይ የሆነ ሰው ደም እንዲለግስ የሚል ስታንዳርድ ነው ያለን። 45 እስከ 50 የምንቀበለውና 50 ና ከዛ በላይ ሲሆን የደሞ መጠን ላይ ትንሽ ልዩነት አለች 45 ከ50 ሲሆን 350 ሚሊ ሊትር እንወስዳለን። የምሪና ጠርሙስ የምታክል 450 ትንሽ ከዛ ከፍ የምትል ደግሞ 50 ና ከዛ በላይ ሲሆን ቅድም እንዳነሳሁት 450 ሲሆን የደም ተዋጽኦ ወጥቶ ለሶስት ሰዎች ሕይወት እንዲታደግ ተዋጽኦ የምናወጣው አይነት ደም ነው የምንቀበለው። ስለዚህ ኪሎ 45 ና ከዛ በላይ ሆነ ማንኛውም ሰው ደም መለገስ ይችላል ማለት ነው ከመስፈርት አንጻር አንዳንዶቹ 47 ኪሎ የሆነ ሰው ቀጭን ነው በትን ስታይና እኔ ምን ደም አለኝ አጥንት ነው ያለኝ ብሎ ያነሳሉ። ግን ኪሎ ከተሟላ በቃ ለመኖር የተሰጠን ደምና ሌሎች ማካፈል የምንችለው ደም ነው ሰውነታችን ውስጥ ያለና የቅጥነት የውፍረት ጉዳይ አይደለም እንደመለገስ በዚህ አጋጣሚና 45ና ከዛ በላይ የሆኑ ሰዎች ደም መለገስ እንደሚችሉ እንደው አንዱ መስፈርታችን እሱ ነው። ከዛ ባለፈ ደም ሰዎች ሲለግሱ ሁለት ነገሮች ላይ ነው ጥንቃቄ የምናደርገው። አንደኛ ደም ለጋሹ ደም አሳልፈው በመስጠቱ ጉዳት እንዳይደርስበት በጣም ጥንቃቄ እናደርጋለን። ለዛ የሚሆን ትምህርት ብንሰጣለን። ደም ስንቀበል ያን ሲያሟላ ነው የምንወስደው። የሚሰጠው ደም ደግሞ ለሌላ ሰው ሂዶ ፈውስ መሆን መቻል አለበት እንጂ ያን ሰው ደግሞ የሚጎዳ መሆን የለበትና ከሱም አንጻር ደም የሚለግሱ ሰዎች ላይ ተላላፊ በሽታዎች ካለባቸው እሱን እንጠይቃለን። በተለይ ዋና ዋና የሚባሉ እንደ ኤች አይ ቪ ያሉ የጉበት ቫይረስ በሽታዎች ሄፓታይትስ ቢ ሚባል፣ ሲ የሚባል የቅጥኝ በሽታ ያለበት በደም ይተላልፋሉ እነዚህ በሽታዎች እና፣ እነዚህን ያለበት ሰው ራሱን የሚያቅ ከሆነ ደም እንዳይለግስ ቀድመን ምክር እንሰጣለን። አንዳንዶቹ ሳያውቁ የሚለግሱበት ሁኔታ አለ። ሳይታወቅ የሚለገስ ከሆነ እነዚህ በሽታዎች በተመለከተ ምርመራ እናደርጋለን። እኛ ጋር መርምረን ከተገኘበት ለሌላ ሰው ተላልፎ አይሰጥም። ያ ደም ያንን እናስወግድበት ስርዓት አለ። በዛ መንገድ ደግሞ እናስወግድና በሽታ የተገኘባቸው ሰዎችን አግኝተን ምክር አገልግሎት ሰጠን ሕክምና እንዲያገኙና ኖርማል ጤንነታቸውን ጠብቀው ቤተሰባቸውን ጠብቆ መኖር የሚችሉበት ሁኔታ ላይ የምንሰራበት ሁኔታ ያለው። ስለዚህ ከተላላፊ በሽታዎች ነጻ መሆን ሌላው መስፈርታችን ነው ማለት ነው ሌላው ፍጹም በጎ ፈቃደኝነትን እንጠይቃለን ደም ለመለገስ። ቀደም ሲል እዚህ ሀገር ላይ በቤተሰብ ምትክ የሚባል አልፎ አልፎ ደላላ የሚገባበት ደም ለጋሽ በገንዘብ የሚገዛበት አይነት ስርዓት ነበረ። ያ ብዙ ችግሮች አሉት እና የዓለም ጤና ድርጅትም እሱን አድቫይስ ለማያደረግ ከእሱ ከወጣን አሁን በርከት ያለ ዓመታት ውስጥ የገባንበት ሁኔታ ስላለ ሰዎች በበጎ ፈቃደኝነት ብቻ ደም የሚለግሱበት ደም ልገሳ ስርዓት ነው ያለ እና ፈቃደኝነት ራሱ አንዱ መስመር ተደርጎ ቢወሰድ እና ሰዎች ደም ሲለግሱ ሌሎች የቆዩ በሽታዎች ለምሳሌ ደም ግፊት ኑሮበት ያ ደም ግፊት ቁጥር ስር ያለዋለ ከሆነ ደም እንዲለግስ አይፈቀድም። ግን ደም ግፊት እያላቸው መድኃኒት ወስደው ኮንትሮል የሆነ ከሆነ ያለምንም ችግር መለገስ ይችላሉ። የስኳርም በሽታ ያለባቸው ልክ እንደዛ ኮንትሮል የሆነና ያለምንም ችግር ከሆነ ሊሰጡ የሚችሉበት ሁኔታ አለ። ግን ደግሞ እየታመሙ አንወስድም። የራስ ምታትም ያለበት ትንሽም ትሁን በህመም ውስጥ ያለ ሰው ላይ ደም ማንቀበልበት ሁኔታ አለ። እርግዝና ካለ ጡት ብታጠባ ከሆነ ለልጁ አሳልፋ የደሟን አካል ነው የምሰጥና በጡት በኩል እሷ ላይ የደም ማነስ ሊገጥም ይችላል። አሳልፋ እንደገና ተጨማሪ ደም ምሰጥ ከሆነና በእርግዝና ወቅት አይሰጥም። ጡት እያጠቡ እንደዚሁ ደም መስጠት አይቻልም። መድኃኒቶችን እናያለን። በጣም ብዙ አይነት መድኃኒቶች አሉ። አንዳንዶቹ እየወሰዱ ሊሰጡ የሚችሏቸዋሉ፣ ግን አንዳንድ መድኃኒቶች እየተወሰዱ ደም አይለገስባቸዋሉ። ስለዚህ ሎንግ ሊስት የሜዲካል ጋይድ ላይን አለ እኛ ባለሙያዎች ይዘው ነው የሚንቀሳቀሱት። ስለዚህ በዛ መሰረት መጠየቅ አድርገው ነው ደም እንዲለገስ የሚደረገው። ግን ዋና ዋና መስፈርቶቹ ቅድም ያነሳሁት ክብደት፣ ተላላፊ በሽታ መኖር አለመኖር፣ እድሜ ጋ የተያዘው እና ሰዎቹ ጤናማ መሆን በሚል እንደ ክላስተር አድርገን ማየት እንችላለን ማለት ነው። ስለዚህ ይሄን መስፈርት የሚያሟላ ማንኛውም ሰው ደም መለገስ ይችላል። በጣም ብዙ ነው፣ ያ ከለገሰ በጣም በቂ ደም ማግኘት ይቻላል ብለን ነው የምናምነው እና ዋና ዋና መስፈርቶቹ እነዚህ ናቸው። ደም ለመለገስ ደም ለመለገስ ገደብ የለውም። ቅድም ካልኩት እድሜ ጀምሮ እድሜ ክልል ውስጥ በርከት ላለ ጊዜ ደም መለገስ ይቻላል። እኛ ጋ ያለው ስታንዳርድ አሁን በየሶስት ወሩ ደም መለገስ ይቻላል የሚል ነው። እሱን በተመለከተ እያየን ነው። አንዳንድ ሀገሮች በየሁለት ወሩ ነው ደም ያስለግሱት፣ 56 ቀን ጠብቀው ደም ያስለግሳሉ እና በዓመት አምስት ጊዜ፣ ስድስት ጊዜ ያስለግሳሉ። እኛ ጋ ያለው በየሶስት ወሩ ነው። በዓመት አራት ጊዜ ነው አንድ ሰው ደም እንዲለግስ ኤክስፔክት የምናደርገው። ስለዚህ በጣም ብዙ ሺህ ጊዜ የለገሱ ሰዎች አሉ። አንዳንድ አገሮች ጋር እኛ የምንወስደው ደም አወሳሰድ ብቻ ሳይሆን ኤፍረስ ማሽን የሚባል አለ የሚፈለገውን የደም ተዋጽኦ ብቻ ለይቶ የሚያወጣ ፕላዝማውን ብቻ የሚወስድ አለ፣ ፕሌትሌቱን ብቻ የሚወስድ አለ፣ የቀደም ሴሉን ብቻ ለይቶ የሚወስድ አለ። አሁን ፕላዝማውን ብቻ ከሆነ የሚለግሱት በየሁለት ሳምንቱ መለገስ ይቻላል፣ በአመት 24 ጊዜ ድረስ መለገስ ይቻላል። ፕላዝማውን ፕሌትሌትም ልክ እንደዛ። የቀደም ሴል ሲሆን ነው ሶስት ወር ጠብቆ እንዲሰጡ የሚጠበቀው። ስለዚህ ያን ፕላዝማ የሚለግሱ ሰዎች በጣም ብዙ ሺህ ጊዜ ምናምን ይለግሳሉ በላይፍታይማቸው። እና እኛ ሀገርም አሁን ባለው ሁኔታ እዚህ የእኛ ስታፍ ናት ሲስተር አሰጋሽ 120 ጊዜ ሰጣለች ደም፣ 120 ጊዜ ሰጣለች። አሁንም የለገሰች ነው ያለችው። ክሮስ ታደርጋለች ወደ ብዙ ልትሄድ የምችልበት እድሜ ክል ውስጥ ነው ገና ያለች እና ሊሚት የለውም በእድሜ ውስጥ ቅድም ካልኩት እድሜ ጀምሮ በየሶስት ወሩ የምናሻሽል ከሆነ ደግሞ በየሁለት ወሩ ኦሎይስ መለገስ እና በጣም ብዙ ሰዎችን ህይወት ለማዳን ኮዝ መሆን የሚቻልበት ሁኔታ ስላለ በጣም ፍሪኮንት የሆነ ታይም መለገስ ይቻላል። እድሜው ጣራው ሲደርስ እሱ ላይ ይቆማል። ሲጀምርም በዛ ይጀምራል ፍሪኮንሲው በዛ ልክ ነው የሚለገስና አምስት ጊዜ አስር ጊዜ ተብሎ የሚገደብ ነገር የለውም። በጣም ብዙ ሰዎች ናቸው በነገራችን ላይ ከሰባ በላይ ደም የለገሱት እዚህ አዲስ አበባ ራሱ በጣም አሁን ቁጥራቸው እየጨመረ ያለበት ሁኔታ አለ። ግን ከፍተኛ ወደ መቶ ሀያ አንድ አካባቢ ደርሳለች ሲስተር አሰጋሽ ስቲል የለገሰች ያለትበት ሁኔታ ያሉ ማለት ነው። የደም ተቋም በባህሪው ከዋጋ አንጻር በጣም ብዙ ኮስት ያደርጋል። የእኛ ሀገር ደም ባንክ አገልግሎቱ መንግስት ተቋም ነው። እኛ ሀገር ላይ አንዳንድ ሀገሮች ጋር መንግስታዊ ያልሆነ ድርጅት አድርጎ የሚያደራጀው አሉ። እኛ ሀገር ጋር ግን መንግስት እንደመሆኑ መጠን በቂ ሀብት አግኝቶ የደም ባንኩ በደም አዘምነው ደም ለጋሾች በጣም ቀስቅሶ ከመሄድ አንጻር እጥረቶች የሚገጥሙባቸው ቦታዎች በጣም ብዙ ናቸው። ማዕከል ላይ ያለው ሪላቲቭ ሲታይ የተሻለ ነገር አለው። ወደ ክልሎች ስንሄድ በጣም እጥረት የሚገጥሙበት ሁኔታ አለ። አንድ ደም እኛ ከበጎ ፈቃደኛ ደም ለጋሽ አምጥተን በጣም ብዙ እሴቶች ይጨመሩበታል። የቅዝቃዜ ሰንሰለት ተከትለው ልክ እንደ ክትባት እንትን ነው የሚመጣው። እንደ መድኃኒት ነው ኬር የሚደረገው፣ የቅዝቃሴ ስለተከትሎ እዚህ መጥቶ ስቶር ሲደረግ እስከ ሕክምና ተቋም ሲሄድ ሕክምና ተቋም ውስጥም እንደዚሁ የሚቀመጥበት ቦታ የቅዝቃሴ ስለተከትሎ ነው የሚሄደው። በርካታ ባለሙያ ነው አሰማርተን እንደማሰባሰብ ስራ ላይ የምንሰራው። ስለዚህ ለእነሱ ስልጠና ለምን ለምን የመጡ በጣም ወጪዎች ያሉት ነው። የደሙን ደህንነት ከመጠበቅ አንጻር ምርመራዎችን እናደርጋለን። ቅድም እንዳነሳሁት ምርመራ የምናደርገው? አሁን ዓለም የደረሰበትን ቴክኖሎጂ ተጠቅመን ነው ምርመራ የምናደርገው። አውቶሜትድ የሆኑ ማሽኖች ናቸው የምንጠቀማቸው ለምርመራው። የደም አይነት ልየታም እንደዚሁ እናደርጋለን። እዚሁ የሚደረገው እንዳለ ነው። ወደ ህክምና ተቋም ከሄደ በኋላም ከሚሰጠው ሰው ጋር ደሙ ተስማሚ መሆኑን እንደዚሁ ምርመራ የሚደረግበት ሁኔታ አለ። ያን ያን ጨምሮ አሁን ትንሽ ቆይቷል። ጥናት ካደረግን በኋላ አሁን እንደገና ሁለት ጥናት ያደረግን ያለን አንድ ደም ከበጎ ፈቃደኛ ወስደን ወጪ የምናወጣው እሱ ደም ላይ ለአንድ ታካሚ ለማድረስ ወደ 45 ዶላር አካባቢ ይሆናል። አሁን ይጨምራል አሁን ይጨምራል። የዓለም ስታንዳርድ እስከ 84 ዶላር አካባቢ ሊሆን እንደሚችል ያመላክታል። አንድ ደም ላይ ብቻ ወጪ የሚደረገው ማለት ነው። ያ አሁን ባለው ምንዛሬ ብንመጣ በጣም ብዙ ብር ነው። ቀላል ብር አይደለም ወጪ የሚሆነው እና ያንን የመንግስት አካልም ሌላውም አካልም በደንብ ተረድቶ እዚህ ላይ ኢንቨስት ከማድረግ አንጻር እጥረቶች አሉ እጥረቶች አለ በመንግስት የሚሰጠን በጀት በቂ አይደለም ያ ስለሆነ ጤና ሚኒስቴር በኩል ከተለያዩ አጋር አካላት ሞቢላ ተደርጎ የሚመጣ ነው ከረጢቷ ብቻ ራሱ በጣም ውድ ናት አብዛኛው ግብዓት ከውጭ ነው የምናስገባው ከእሱ ጋር ተያይዘው የምናደርገው ምርመራ ሬጀንቶቹ በቀላሉ የሚገኙ አይደሉም በጣም ውድ ናቸውና ስለዚህ እሱ ላይ ኢንቨስት እንዲደረግም ሌሎች አጋር አካላትንም አብሮ የምንጠራበት መንግስትም ይህንን የሚመጥን ሀብት መድቦ በደንብ የዘመነ ቴክኖሎጂ የሚጠቀም ግብአት እንዲሆን በዚህ አጋጣሚ እንደ ፕሮሞት የምናደረግበት እና እንደ ኦፖርቹኒቲ ወስደን የመንግስት አካላትን መንግስታዊ ያልሆኑ አካላትን የምናሳውቅበት የዶኖር ሳይድ ጋር ደግሞ ማህበረሰቡ በደ ሞቢላይዝ የምናደረግበት እና የለጋሾችን ፈለግ ተከትሎ ሌሎች ሰዎች እንዲመጡ የምናደረግበት የለገሱትን የምናመሰግንበት ትልቅ መድረክ ነው። ጥሩ ነገሮች አሉ። ሶፈር የክረምት የበጎ ፈቃድ መርሃ ግብር ላይ የደም ልገሳ አንዱ ሆኖ እንዲቀጥል አምናታቸው አምና ጀምሮ እንደዛ እየተሰራ ያለ ነገር አለ። እሱን በደንብ ካፒታላይዝ አድርጎ መሄድና ወጣቶችንም በደንብ ቀስቅሶ ወጣቶችም እኛ ጎን ላይ ሆነው ደም ለጋሽሉን በመቀስቀስ በማስተማር ራሳቸውም እየለገሱ በዛ መንገድ እንዲሄዱ የማድረግ ስራና ግብአቶችን በደንብ አሟልቶ ድንኳኖችን በደንብ አሟልቶ በየአደባባዩ ጭምር ድንኳኖችን እየተከል ደም ልገሳው የምናስቀጥልበትና መንግስታዊ መንግስታዊ ያልሆኑ ተቋማት ላይ እየሄድን ደም ልገሳው እንዲቀጥል የምናደርግበት የእምነት ተቋማት ላይ ክረምት በመሆኑ የተለየ ኢምፓክት አይኖርም። እነሱ ጋር ያለው ልገሳ በዛ መንገድ የሚቀጥልበትን ሁኔታ ነው እያመቻቸን ያለ ነው። ዝግጅቱን ኦልሞስት እሱንም እሱንም ጎን ለጎን እያስኬድን ያለንበት ሁኔታ ስላለ ክረምት ላይ እጥረት ሳይገጥም በዛ መንገድ እናልፋለን ብለን ዝግጅት ያደረግንበት ሁኔታ አለ። ዞሮ ዞሮ ያው ከሰው ነው የምናገኘው ደሞ ። ስለዚህ የሰዎች ትብብር ያስፈልጋል፣ የማህበረሰብ ትብብር ያስፈልጋል። ስለዚህ እጥረት እንዳይገጥም ለጋሽ ቁጥር ነው በጣም ይፈልግና፣ ይሄ መረጃ አሁንም ደርሶ ክረምት ላይ እጥረት ሳይገጥም ልገሳው ደ እንዲቀጥል የምንፈልግበት ሁኔታ ስላለ ከእሱ አንጻር የእናንተ ተደራሽ ማድረግም የሚዲያዎች ኢንጌጅመንትም በጣም ትልቅ ቦታ ያለው ስለሆነ በዛ መንገድ እናንተ ማገዛችሁን ክረምትን እንወጣለን የሚል ነገር አለ።